ጋ እያወራች ያለችው ስለ አንድ ልጅ ጾታውን ስላስቀየረ አሜሪካን አክተር እና ኮሜዲያን የሆነው ማርሎን ዋይንስ የእሱ ልጅ ከሴት ወደ ወንድ ተቀይራ ነበር እና ብዙ ጊዜ ሚሼል ኦባማ ሰፖርት ታደርገዋለች ያንን ፋሚሊ፣ ማለት በቃ ልጅ መገፋት የለበትም የፈለገውን ነገር መሆን ይችላል እያለች በተለያየ ኢንተርቪው ታነሳዋለች። እና ይሄ ነገር ተደጋገመ። ምንድነው ያለችው? እንግዲህ ይሄ ልጅ ምን ያህል ሰፈር እንዳደረገ እና እንዴት አይነት ስሜት እንደሚሰማው በተለይ ደግሞ አዘ ብላክ መን ያለችው እና ሉክ አሁን እቺ ፓርት ነው ተቆርጣ ሚዲያ ላይ ሲዘዋወር የነበረው ማለት ነው። እና ምንድን ነው ቴክኒክሊ ለልጁ ብትናገረም እሷን ራሱ ሪፈር እያደረገች ነው እዛ ቦታ ላይ ነው። እና ሰው የተለያዩ አንደርስታንዲንግ ግን አስቀምጧል። ግን አንድ የምናውቀው እውነት አለ። ይሄ ደግሞ ኦባማ ከተመረጠ ጀምሮ በተለይ ደግሞ በግብረ ሰዶማያን ዙሪያ ላይ ያላቸውን ሰፖርት ፎርመር ፕሬዚዳንት የሆነው ባራክ ኦባማ ባለቤቱ ምሼል ከሰሞኑ አንድ ኢንተርቪው አድርጋ ነበር። እና የመጣችበት ሪዝን ያው የተለያዩ ሀሳቦችን ለመስጠት ነው። በዋነኝነት ግን ከሚዲያ ላይ ሲዘዋወር የነበረ ነገር አለ። እሱም ደግሞ በእሷና በባለቤቷ ዙሪያ ላይ ተፋተዋል፣ እንግዲህ ኦባማ ከሌላ ሴት ጋር ታይቷል፣ የተለያዩ ወሬዎች አሉ የሚዘዋወሩ፣ እና ያንን ክሊራውት ለማድረግ ነው። በተጨማሪ ደግሞ የተለያዩ ጥያቄዎችን ጋዜጠኛው አቅርቦላት ነበር። በዛ ላይ ደግሞ የሳጥናይል ጎል መጽሐፍ ያነበባችሁ ያው በደንብ ግልጽ ነው ስለተጻፈ በተለይ ቁጥር አንድ ላይ የተጠቀሰ ነገር አለ። በኦባማ ዙሪያ ላይ እና በአሜሪካ ሂስትሪ ሆኖ የማያውቁ ነገሮች ናቸው የሆኑት ኦባማ በሚመራበት ታይም ላይ ማለት ነው። እና የመጀመሪያውም ግብረ ሰዶም ባንዲራ የተውለበለበው በኦባማ ጊዜ ነው። ለመጀመሪያ ጊዜ ዋይት ሀውስ ላይ ተውለበለበው ማለት ነው እና ለማንኛውም የሳጥንናኤል ጎል በኢትዮጵያ የሚለው መጽሐፍ ላይ በአብዛኛው መሪዎች የአገር መሪዎች ግብረ ሰዶማውያን እንደሆኑ የሚያመላክቱ በጣም ብዙ ክፍሎች አሉ እና አንዱም ኦባማን ጠቅሷል። እዛ ላይ ስፔሻሊ የመጀመሪያው ክፍል ላይ ከቁጥር አንድ ላይ ታገኙታላችሁ እና ይሄ ነገር እኔ ተረት መስሎኝ ነበር፣ የመጀመሪያ አካባቢ ላይ ማለት ነው። ግን በራሴ ሪሰርች ሳረቅ አንድ የኦባማና የሚስቱ የሆስፒታል ፒክቸሮችን አታገኙም፣ የወለደችበትን። እንደገና ደግሞ ህፃኑ ነው ያቀፉበትን ሁለቱ ሴቶች ልጆቻችን ብለያዟቸውን የለም እና በጣም አጠራጣሪ ነበረ። በጣም የገረመኝ ግን ከምንም በላይ ጆዋን ሪቨርስ እሷ ጋዜጠኛ ኮሜዲያን የሆነችው ከሆነ ስብሰባ በኋላ ከን ኦባማ ጋር ባደረገችው ዝግጅት ላይ ጋዜጠኛ ወጥቶ ይጠይቃታል እና በጣም ደንግጣለች፣ ከፊቷ ታስታወቃለች። ብኖርማሪ ሷ ኮሜዲያን ናት፣ ብዙ ነገሮችን ትቀልዳለች ምናምን በዚህ ሰዓት ግን በጣም ሲሪየስ ነበረች። ደንግጥ አለች። ከፊቷ ሪያክሽን ይታወቃል። ይህ ንግግር ነው። ምንድን ነው ያለችው? ሚሼል ኦባማ ጾታውን ያስቀየረ ወንድ ናት ነው። ወንድ ናት ግን ጾታውን አስቀይራ ነው ሴት የሆነችው የሚል እንትን ነው እንግዲህ ንግግር የተናገረችው እና ይህን በተናገረች በተወሰኑ ሳምንታት ውስጥ ነው በሞተሽ ተብሎ ዋና ውስ የተደረገው ማለት ነው። እና እኔ እዚህ እሷን የሰማው ጊዜ ይቺ ዘረኛ ናት አውቃ ነው ጥቁሩን ለመጣሉ ብዬ ተናግሬ ነበረ። ለማንኛውም ግን ሸዋሸዋ ተሰርተናል፣ በደንብ ደንበኛ ድራማ ተሰርተናል። እቺ ጋዜጠኛ የተናገረችው ነገር እውነት ነው። አሁን ደግሞ ጣ ዜና አለ ይህ ምንድን ነው የኦባማ ና የሚሼል ልጅ የመጀመሪያ ልጅ መሊያ ኦባማ እሷ የሙቪውን ኢንዱስትሪ ልትቀላቀል ነው ተብሎ የላስ ኔሟን ቀይራ መምጣቷ በጣም አነጋጋሪ የሆነ ነው አሁን በቃ ኮንትራታቸው ጨርሰዋል ምክንያቱም የእነሱ ልጆች አደሉ ከጀማሪው እና። የሚለው ሌላ አንድ ሌላም ጨምርላችሁ ብዙ ጊዜ እንደነዚህ አይነት የነሱ ሚስጥር ያወጡ ሰዎች ከዚህ በፊት ታፋሪ የሚባለው የኦባማ ፐርሰናል ሼፍም እንደሞተ ሁላችንም ግልጽ ነው። እና ይሄ ስፔሻል ይሄ በአመራር ይሄ ግብረሰዶም በሚለው ዙሪያ ላይ ብዙ ሀገራት ፕሬዚዳንት የሆኑ ፕራይም ሚኒስትር የሆኑ አሁን በቅርብ እንኳን የሰማ ነው ታሪክ አለ አይደል፣ የነ ብሪጅት ማርኮን የነ ማር ብሪጅት ወንድ ናት የሚል ዜናዎች ማለት ነው። እና ኤኒዌይስ፣ ሀሳቤን ለመጠቅለል ያህል እንደነዚህ አይነት ነገሮች ያው ስፔሻሊ በእነዚህ አባላት መካከል ያለ ነው። ይሄ ግብረ ሰዶማዊነት አንዱ አምልኮ ስራቸው ነው። በጣዖታቸው ፊት የሚያቀርቡት ነውና በአብዛኛው መሪዎች ደግሞ እንደዛ የተነካኩ ናቸው ልላችሁ ነው። እና በዚህ ዘመን ደግሞ ሁሉ ነገር ግልጽ እየወጣ ነው። እና ያሁን እንደተለመደው ነገሮችን እንድትመረምሩ ነው።